ኢትዮጵያ ከቀደመ ስልጣኔዋ አሁን እስከደረሰችበት 21ኛው ክፍለ ዘመን ላስመዘገበችው ሁሉን አቀፍ ስኬት የሴቶች ተሳትፎ ከፍተኛ ነበር። ሀገር በተወረረች ጊዜ ግንባር ቀደም ሆነው ጦር መርተው አዋግተዋል። በኢኮኖሚው ዘርፍም ትልልቅ ድርጅቶችንና ፋብሪካዎችን አስተዳድረው ለሀገር ከፍተኛ አስተዋጽኦ አበርክተዋል። በፖለቲካው ዘርፍም የመሩትን ተቋም ግንባር ቀደም በማድረግ ውጤት ማስመዝገብ ችለዋል። አዲስ አበባ እንደ ስሟ አበባ ትሆን ዘንድ በርካታ ስራዎች እየተሰሩ ነው። ባለፉት ዓመታት ስማርት ሲቲ ተግባራዊ መሆን ከጀመረበት ጊዜ አንስቶ በዚህ ፕሮጀክት መንገዶች ሰፍተው ከነ ሙሉ ክብራቸው ዘመናዊ ሆነዋል። ከተማውንና ነዋሪዎችን የሚመጥኑ ቤት ግንባታዎች፣ ቤት የማደስ ስራዎች ተከናውነዋል። አረንጓዴ ስፍራዎች ተበራክተዋል። የተዘነጋው የህፃናት መጫወቻ ስፍራም ተዘጋጅቷል። ታላላቅ የንግድ ማዕከላት፣ የአድዋ መታሰቢያ ሙዚየምን ጨምሮ የመሳሰሉት ለአዲስ አበባ ተበርክተዋል። ይህ ሁሉ በማን ተመራ ካላችሁ በመጀመሪያዋ የአዲስ አበባ ሴት ከንቲባ በወይዘሮ አዳነች አቤቤ ነው። ታዲያ ለኛ ለሴቶች ይህ ትልቅ ኩራታችን አይደለምን? በቤት እመቤትነት ተወስኑ የነበረው የኛ የሴቶች ሕይወት ወደ አደባባይ መውጣት የጀመረው በፖለቲካው መድረክ ነው ቢባል ማጋነን አይሆንም። ያም መስመር አድጎ አሁን ላይ ደግሞ ይበልጥ ትኩረት ተሰጥቶት በተወካዮች ምክር ቤትም በከተማ አስተዳደሩ ምክር ቤት ጭምር ከወንዶች እኩል ቦታ እንዲኖረው መንግሥትን የሚመራው ብልጽግና ፓርቲ በርካታ ስራዎችን ሰርቷል። ይህ የመምራት ልምምድ እንዲኖርም በፓርቲው ውስጥ ከታችኛው እርከን እስከ ላይኛው ተቋም የሴቶች ተሳትፎ ከፊል ዘንድ በቀድሞ የሴቶች ሊግ በአሁኑ ደግሞ በብልጽግና ፓርቲ የሴቶች ግንብ ሰፋፊ ስራዎችን ሰርታለች። በእስካሁኑ አደረጃጀቷም ይህ ዘጋቢ ፊልም እስከተሰራበት ድረስም እንደ አዲስ አበባ በቀድሞ ሴቶች ሊግ በአሁኑ ብልጽግና ፓርቲ የሴቶች ግንፍ ከ318134 በላይ አባላት ሲኖሩ እነዚህም 1422 በቀድሞ መሰረታዊ ፓርቲ በአሁኑ የብልጽግና ህብረት እንዲሁም 8820 በቀድሞ ህዋስ በአሁኑ የብልጽግና ቤተሰብ ታቅፈው ፖለቲካዊ ኃላፊነታቸውን እየተወጡ ይገኛሉ። ሴትነት እምነት ነው። ሴትነት የእናትነት ጸጋ መታያ ነው። ኃላፊነት በብርቱ የሚሰማን ሴቶች በመሆናችን በያዝነው መስክ ብዙ ሰርተናል። ፍሪውም በእያንዳንዳችን ቢገብቶ ቀምሰነው አጣጥመነዋል። ለቀጣይ ስራዎቻችንም ዝግጁ አድርጎናል። እኛ ሴቶች ወደ አደባባይ ወተን እንዲህ በስኬት ለመታጀባችን መስራት ለመቻላችን ብዙ እናቶች በእውቀታቸው በጉልበታቸው የበዛ መስዋዕትነት ከፍለዋል። ሳይማሩም አስተምረውናል። ይህን የተረዳው መንግስትን የሚመራው ብልጽግና ፓርቲ ከለውጡ ማግስት ጀምሮ ሴቶችን አንድ እርምጃ ወደፊት ሊያስፈነጥሩ የሚችሉ ፕሮጀክቶችን በመቅረጽ ወደ ስራ ገብቷል። በዛም በርካታ የስራ መስኮች ተመቻችቶልን እድሉም ሰፍቶ ስኬቶቻችንን እንደ ምድር አሸዋ በዝተው እነሆ ዛሬ ላይ ደርሰናል። ይሄ በምስሉ ላይ የምታዩት በጉለሊ በለሚኩራ ክፍለ ከተሞች የሚገኝ የእንጀራ ማምረቻ ነው። ይህ ፋብሪካ ለእንደዚህ አይነት እናቶቻችን ጠቅሟል። የእናት ድል ለእኔ የእኔ ደግሞ ወረደ ወደ ልጅ ወጣ አዝየው ሄዳለሁ። ስለ ቅም ደግሞ ጫካ ውስጥ በጨርቅ ጥቅል እንዳረግና ከአይኔ እይታ ባራቀ መንገድ አንድ ቦታ ነው እኔ እንጨት መልቀም ንጀምራለሁ። ከእኛ ትከሻት መቼ ነው ይህ እንጨት የሚወርደው? ስላት አንድ ቀን እግዚአብሔር የፈቀደ ቀን ነው አሳደለች። ከዛ ያ አንድ ቀን እኔ በእድሜ ስንት ዓመት ተሰከምኩ አታቂ፣ አስር አመት ተመልሽ፣ አሁንም አስራ አምስት አመት እድሜ ስንት ነውላት። ከዚህ በፊት ክቡር ጠቅላይ ሚኒስትራችን የእንጦጦ ፓርክን በገነቡበት ወቅት በርካታ እናቶች እንጦጦ ውስጥ የስራ እድል እንዲያገኙ ተደርገዋል። ግን በቂ አይደለም። ሌሎች ቀጥለዋል ማለት ነው በርከት ያሉ ዝቅተኛ የኢኮኖሚ ደረጃ ላይ የሚገኙ ማህበረሰቦች ስላሉን፣ ሌሎች ደግሞ እሱን አይተው እዚህ ገደል ውስጥ እየሄዱ እንጨት የሚለቅሙ እናቶች፣ እድሜያቸው ሁሉ የገፋ ወጣት ሴቶች፣ የተለያዩ ችግር የሚደርስባቸው እዚህ ውስጥ እንዳሉ ተመልክተን ከእነሱ ጋር ተነጋግረን አይዟችሁ ብለን ሰርተናል። እነኚህን እናቶች እውነቱን ለመናገር እንዲህ ከቤት ወጥተው በጋራ ሆነው ተደራጅተው እንዲህ አይነት ፈገግ ያለ ፊት ላቸው ላይ ተስፋን በፊታቸው ላይ ማንበብ እጅግ በጣም ደስ ያሰኛል። ይሄ ራሱ ፊታቸው ቤት ከመዋል ወጥተው ገቢ ወደ ማግኘት ጫካ ውስጥ እየሮጡ ከተለያዩ አውሬዎች ጋራና በማይመች መንገድ ውስጥ እሾክ እየወጋቸው እየወደቁ እየተነሱ የሚንገላቱ እናቶች ጭምር ያሉበት ስለሆነ ተስፋቸው ፊታቸው ላይ ለምልሞ እንዲህ ለስራ ዝግጁ ሆነው ወደ ስራ ገብተው እንደማየት የሚያስደስት ነገር የለምና እናቶች እንኳን ደስ ያላችሁ። ይህኛው ደግሞ ለእኛ ለሴቶች አዲስ አበባ ያበረከተችልን ትሩፋት ነው። ለነገዋ የሴቶች ተሃድሶና የክህሎት ማበልጸጊያ ማዕከል ወጣት መቅደላዊ ትሸቱና ምትኬ መኮንን ይባላሉ። በተለያዩ የማህበራዊና ኢኮኖሚያዊ ሳንካዎች ምክንያት ሁሉና ዳራቸው ጎዳና ላይ ነበር። ያም በእጅጉ ፈተናውን አብዝቶባቸው እንደነበርም ያስታውሳሉ። እኔ ፒያሳ ጎዳና ላይ ነበር የምኖረው ጭላያሉ ሱ ሰዎች ምናምን ነበረ አልቤኔ ገዙኝ ትምህርትሽን ተማሪ ስለኝ፣ ከማይሆን ጓደኛሞች ጋር ሆኜ በሱስ ነው ጊዜ የማሳልፈው። ኑሮዬ በጣም አስከፊ ነበረ፣ ምክንያቱም ቤተሰብ የለኝምና የሰው ቤት እየሰራ ነው የምማር ነበረ። ያ ችግር በነገዋ ሴቶች ታሀድሶና የክህሎት ማበልጸጊያ ማዕከል መፍትሄ ሰጪነት ለአንዴና ለመጨረሻ ጊዜ እንዲቀረብ ተደርጓል። እነርሱም በዚህ ደስተኛ እንደሆኑ ይናገራሉ። ጀመረ ላይፍ ስኪል የሚባል ስልጠና ተሰጠን። ከዛ ወደ ዋና ሙያ ዘርፋችን ገባን። እሱን እየተማርን ላይ ያለን የእንትን ምክር አገልግሎትም አለን የስነ ልቦና ማለት ነው። ሲዮስ ተፈትነን ከጨረስን በኋላ ሁሉ የቢዝነስ እንዴት ሰው ማክበር እንዳለብን ብዙ አይነት ስልጣኖች እየወሰደ ነበር ማለት ነው። እዚህ ግቢ ውስጥ አሁን ይወጥቺ በገር ምን ስራ እንምሰራውና እኔ አሁን ቅጥር ነኝ። ሴቷ ራሷን በኢኮኖሚ እንድትችል የምታመርተውም ሀገርን ከውጭ ምንዛሬ ያድን ዘንድ ብዙ ተሰርቷል። በተለይ በኢንተርፕራይዝ ደራጅ በማድረግ ለዛሬ፣ በወፍ በረር በቂርቆስ ክፍለ ከተማ በኢንተርፕራይዝ ተደራጅተው ራሳቸውንም ወደ ኢንዱስትሪ ያሳደጉ ብርቱ ሴቶችን ተመልክተን ነበር። ጥንካሬያቸው፣ ብርታታቸው፣ የማደግ ጉጉታቸው እጅግ አስደናቂ ነው። ምስጋና ጫማ በስሩ ስንጀምር ሶስት የቤተሰብ አባላት ነበር የጀመርነው ስራውን። አሁን በስራችን ለ17 ቋሚ ሰራተኛና ለ8 ጊዜያዊ ሰራተኞች የስራ ዕድል ፈጥሯል። ክፍት የሴት ጫማዎች፣ የወንድ ክፍት ጫማዎች፣ የሕፃናት ሽፍን፣ የወንድ ሽፍን፣ የሴቶች ሽፍን፣ የተለያየ አይነት ጫማዎችን ነው የምናመርተው። የዚህ ቤት ትልቁ እንትን የተለያየ ፈጠራ ስላለው ነው። በተለያየ አይነት የራሳችን ፈጠራ ተጠቅመን ከተለመደው ጫማ ሁሌ ተመሳሳይ ጫማ ወጣ ያለ ዲዛይን ነው ያለው የዚህ ቤት ጫማ። ያው በዚህ ነው ምስጋና ጫማ የሚለየው። ወጣት ናት። መገኛዋ በቂርቆስ ክፍለ ከተማ ነው። እየሩ ውስጥ ትባላለች። እሷን ከመሰሉ ሁለት ሴት ወጣቶች ጋር ስራውን ከጀመረች አንድ አመት ሆኗታል። የመንፈስ ጥንካሬዋ የሚደንቅ ነው። በህፃናትና በአዋቂ አልባሳት ማምረት ላይ ትሰራለች። ሴት ሆኖም ተስፋ መቁረጥ የማይታሰብ ነውም ትላለች። እስካሁንም ሰላሳ ሰራተኞችን በመያዝ ስራዋ ቀጥላለች። በራሳቸው ብራንድም ምርቶቻቸውን ወደ ውጭ ኤክስፖርት ማድረግ የቀጣይ ህልማችን ነውም ትላለች። የኢየሩሳሌምና ጓደኞቻቸው ኢንተርፕራይዞች ነው። በመንግስት ተደራጅተን ነው የምንሰራው፣ ከሁለት ጓደኞች ጋ ማለት ነው። በዚህ ስራ ላይ ከተማረ ነው። ስራውን ከጀመርን አንድ አመት ሆኖናል። ይህን ስራ የጀመር ነው እንግዲህ በሁለት መቶ ሺህ ብር ካፒታል ነው መንግስት ቦታውን ሰጠን ተደራሽተን፣ እኛ በ200 ሺህ ብር ካፒታል ስራውን ጀምረናል። አሁን ላይ እንግዲህ ያለነው ወደ 2 ሚሊዮን ብር የሚጠጋ ካፒታል ላይ ደርሰናል ማለት ነው። ከ30 በላይ ሰራተኞች አሉ በስራችን በተለያየ የሙያ ዘርፍ ላይ ያሉ እንዲሁም ደግሞ ከመንግስትም ተቀብለን እናስተምራለን ያስተማርናቸውም ልጆች አሉ። የፋሽን እና ዲዛይኒንግ ስራ አሁን አሁን በስፋት የሚሰራበት ዘርፍ ነው። ይህ ዘርፍ ላይም ሴቶች በብዛት ተሳታፊ ናቸው። በዚሁ ክፍለ ከተማም በዘርፉ ስኬታማ ሴቶችን ማብዛት ተችሏል። ከእነዚህ መካከልም አንዷ ታሪኳ ናት። ታሪኳ ይህን ስራ ከጀመረች አራት ዓመት እንደሆና ትናገራለች። እኔ ታሪክ ታደሰ ባላለው ያው የጎተራ ገበያ ማዕከል ላይ ሼዱ ላይ ያው በተሰጠኝ ቦታ በጠየኩት ቦታ ላይ ተሰጥቶኝ እየሰራው ነው የሚገኘው። በተማርኩት ዘርፍ ፋሽን ዲዛይን የተማርኩት ልብስ ላይ ነው የምሰራው። እንግዲህ በጊዜው 25 ሺህ ያክል ይሆናል መነሻ ካፒታሌ። አሁን ላይ በአንድ ማሽን ተነስተን አሁን 12 ማሽንና ከ ከተጨማሪ ማሽኖች አሉ። ሌሎች ተጨማሪ ስራ የሚሰሩ እንደ ሹራብ ስራ የሚሰሩ ማሽኖች አሉ። እንደዚሁም ደግሞ ካፒታላችን አጠቃላይ ደግሞ ወደ አንድ ነጥብ አምስት በላይ ደርሰናል። በቋሚነት አራት ሰራተኞች አሉ። በኮንትራት ደግሞ በጊዜያዊ ስራ በመብዛት ስራዎች በወቅት ላይ ይለያያሉ። በርከት ብሎ የሚመጡብን ጊዜ ላይ ደግሞ ኮንትራት ሰራተኛ እንጨምራለን እና አጠቃላይ ሰባት ስምንት ድረስ ይኖረናል ማለት ነው። ያው የተማርነው ፋሽን ዲዛይን እንደመሆኑ መጠን ሁሉንም አይነት ልብስ ነው የምንሰራው። ግን እኛ አሁን ትኩረት አድርገን እየሰራን ያለነው ስራ የባህል ልብስ ነው እና የባህል ልብስ ወደ ውጭ የምንልካለን ባሉት የትራንስፖርት አማራጮች በእርግጥ አሁን ላይ የክፍለ ከተማው የኤክስፖርት ለምን አታወጡም ብለው ሀሳብ ባቀረቡልን መሰረት እንዲ ቀላል አርገን ስላላየ ነው ነው ያላሰብ ነው እስከ ዛሬ አሁን ላይ እሱን የኤክስፖርትና የአስመጭና ላኪ ላይሰንስ ለማውጣት ሂደት ላይ ነን። አርባ ዓመታት ውስጥ የተጀመረው የከተማ ግብርና ለሴቱ ታላላቅ የስራ ዕድል ይዞ መጥቷል። በዛም ለቤተሰብ በቂ ምግብ ከማዘጋጀት አልፎ በኢኮኖሚ በርካቶች ራሳቸውን ከፍ አድርገውበታል። ይህ ዕድል ቤት ለምትውል ልጅ አሳዳጊናት፣ ባላት ቦታ ዶሮችን በማርባት ከዛም እንቁላል በማምረት ገቢ መፍጠር ችላለች። ከዚህ ሲያልፍ ደግሞ የሰው ኃይል በመያዝ እንደ አግሮ ኢንዱስትሪ ላይ በመሰማራት ትልቅ ካፒታል የሚያንቀሳቅሱ ሴቶችን ማብዛት ተችሏል። ስራ አልነበረኝም፣ የቤት እመቤት ነበርኩኝ። የዚህ እጄ ላይ ባለው ገንዘብ በትንሽ ብር ምን መስራት የምችለው ነገር አለ ብዬ አሰብ፣ ከዛ ክፍለ ከተማ መጣውኝ ወረዳ ሁለት ጠየቅኳቸው። ከዛ ተደራጅቶ ወጣቶች ለስልጠና ለዶሮ ስልጠና እንደሄዱ ነገሩኝ። በዛ መሰረት ስልጠናውን እኔም ሄጄ ተሳተፍኩኝ። ስልጠናውን ጨረስኩኝ። ሲዮሲ ፈተና ወሰድኩኝ። ከዛ እጄ ላይ ትንሽ ብር ስለነበረ ሀምሳ ዶሮ ጀመርኩኝ፣ እንዳያችሁት ቅድም። ከዛ በኋላ አንድ ላም ጨመርኩኝ። ከዛ እየቀጠልኩኝ አሁን ዶሮዎችንም ጨምሬ ላሞችንም ጨምሬ እየሰራሁ፣ ሰራተኛ አለኝ፣ ሽያጭ አለኝ። ላም ይሰራል፣ ዶሮም ይሰራል፣ ከተማ ግብርናውን ደግሞ ይሰራል። እንዳየኸው መሬቱንም እያለማን ለቤት ምርት ሁሉንም ነገር እንጠቀማለን። ኮምፖስትም ይሰራል። አምስት ሰራተኛ ከኔ ጋር ስድስት ስድስት ነው የመራው ብልጽግና ፓርቲ ቃል በተግባር ብሎ ቃሉንም አክብሮ ሴቶች ላይ ብዙ ስራዎችን ሰርቷል። ይህ ደግሞ እንኳን ከተጠቃሚ ሴቶች ባሻገር በከተማው ነዋሪ የሚመሰከርለት ነው። ያለእኛ ሴቶች ፖለቲካውም፣ ማህበራዊ መስተጋብሩም፣ የኢኮኖሚ እንቅስቃሴውም፣ የሰላምና ፀጥታ ስራውም ብቻ ሁሉም ነገር ሙሉ ይሆናል ተብሎ በፍጹም አይታሰብም። እኛ ሴቶች ውበታችን ስንሰራ ስንመራ ስራ ስንፈጥር ነውና ለዛ የሚሆን መደላድል ተፈጥሯል። የሚያስፈልገው የእኛ ሴቶች ንቃተ ህሊና ከፍ ማለትና በተዘረጉ መንገዶች ገብተን መራመድ ብቻ ነው። ያንን ስናደርግም ይህን ለማስተባበር የተዘጋጀ ተቋም አለና ወደዛ ጎራ ማለት ነው። መልካም የስኬት ዘመን ለእኛ ለሴቶች ሴቶች።